የንግድ ሱቅ ወይም የመኖሪያ አፓርትመንት እየፈለጉ ነው? ከሰባት በላይ ፕሮጀክቶችን ገንብቶ ደንበኞችን የቤት ባለቤት ያደረገው ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ሕብረት ፊት ለፊት፣ በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ አንድ እስከ ባለ ሶስት መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ የክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባ ነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ በ0920020318 ወይም በ0908882208 ይደውሉ። ቴምር ሪል ስቴት